ገና በአራተኛው ዓመተ ልደት ማለት ነው ወይም አመተ ምህረት 350 ። ስለዚህ ከዛ በፊት ደግሞ በአብዛኛው የነበረው ዛ አገሩ ላይ የነበረው እምነት ከዛ ውጭ የሆነ ነው። ስለዚህ በወቅቱ የነበረው ንጉሥም ክርስትናውን ተቀበለው፣ ዋጣው። ህዝቡም የንጉሱን ሃይማኖት ተቀብሎ በጣም ክርስትና በሰፊው ተስፋፋባት ሀገሪቱ ኢ መሲስለዚህ በወቅቱ ኢትዮጵያ ክርስቲያን ሀገር ናት። ከዛ በኋላ ነው አይሁዶች በተወሰነ ደረጃ ይመጡት የነሱ አመጣጥ ግን መቼ እንደሆነ በትክክል ታሪኩን ማወቅ አልችልም የማቀው እርግጠኛ የሆንኩበት ነገር ምንድ ነው ይላሉ እሳቸው ክርስትና በፊት አይሁዶች የመጡ አይመስለኝም፣ ነው የሚሉት እሳቸው። መጀመሪያ ክርስትና ነው በብዛት ተስፋፍቶ ከዛ አይሁዶች ነው ከዛ በኋላ የመጡት ነው። ነው ስለዚህ፣ አይሁዶች በኢትዮጵያ ውስጥ ንጉሥ ሆነው አያውቁም፣ ወይም የሆነች ትልቅ ነገር ይዘው ምናምን አያውቁም፣ አታያቸውም። ጭራሽ እና በጣም ትንሽ የሆነ ቦታ ላይ ያሉ ነው የሚመስለኝ፣ ነው የሚሉት እሳቸው። ልክ ናቸው አሁን እንደ ስናድግ ለምሳሌ ኢትዮጵያ ውስጥ አዲስ አበባ ላይ ስናድግ ለምሳሌ እገሌ አይሁድ ነኝ ብሎ መጥቶ ፊት ለፊት ያገኘነው ሰው የለም፣ ከጓደኞቻችን፣ ከቤተሰብ፣ ከጎረቤት ቤት ምናምን። ስለዚህ አሁን ላይ ጭራሽ አሉ ማለት ራሱ አይቻልም ነው የሚለው አግሪ ዊዝ ሂም። የተወሰኑ እንዳሉ ይገባኛል። ሌላው ቀርቶ ወደ ጣና ምናምን ሄደዋል ሰውየው እና ወደዛ በሚሄዱበት ወቅት ራሱ እዚህ ጋር ነበሩ። እኔም እንደዛ ሰምቻለሁ ወደ

ከአውሮፓም ከአሜሪካም ከሌሎቹም አካባቢዎች የሚለዩ ይመስለኛል። ይላለስ እኔ የሚገባኝ ይላሉ የኢትዮጵያ ኦርቶዶክስ ሃይማኖተኛ ናቸው እና ከጊዜ ጋር ምናምን በጣም የተለዋወጡ አይመስለኝም። በጣም ኦሪጂናቸውን ይዘው ያሉ ይመስለኛል። አንድ ለምሳሌ በጣም ከሚገርመኝ ከሚደንቀኝ ነገር አልሸዕብ አልኢትዮቢ ሙትደይን መሰረት ነገር ልንገርህ። ቆይ መጀመሪያ በአጠቃላይ ህዝቡ አማኝ ነው። ለዚህ ነው ይህን የመረጥኩላቸው ርዕስ የኢትዮጵያውያን። ኢትዮጵያውያን ሲባሉ በአጠቃላይ እንደ ህዝብ አማኞች ናቸው። ይህንን ነው እንግዲህ እንዴት ነው ጠብቀን መሄድ ያለብን የሚለው ባህላችን፣ እምነታችን ምናምን፣ ይሄ በጣም ውድ ውድ የሆኑ ነገሮችን ትዚህ ሰው የሚወድልንን የሚያስከብረንን ነገር እንዴት ነው ጠብቀን ምንሄደው? አሁን አማኞች ነን። የእውነት እስኪ አስቡ። በሁሉም ማለት ነው ሙስሊም

እንደዚሁም የሃይማኖት አባቶቻቸውን በጣም ነው የሚያከብሩት። ሁሉም ሃይማኖቶች፣ እስልምናም ክርስትናም። እኔ ሌላው ክርስትናን ሌላ ቦታ ያላየሁበት አንግል በኢትዮጵያ ብቻ ያየሁበት ዩድልክ ለቤተ ክርስቲያን ያላቸው ክብር ያስገርማል።

መስቀል ታገኛለ የሃይማኖት ምልክቶች ምናምን ታገኛለህ። አንደኛው ይሄ አንዱ ምልክት ይሄ ባህላቸው። ምናልባት 99 በመቶ ማለት ይችላለሁ፣ ክርስቲያኑ እንደዚህ ሃይማኖቱን አክብሮ ይታያል። አሁን እዚህ ላይ እንነጋገራለን፣ ሙስሊምም ሆነ ክርስቲያን እንደዚህ ሃይማኖት እንደምንወድ ሃይማኖታዊ ምልክቶች ምናምን እየታዩብን እንደዛ አይነቱ ነገር ላይ ደግሞ ባህሪችን ላይ ይታያሉ። እኔ ጥያቄ ይሄ ነው። በጣም የሚያሳስበኝ ሁሌ ይሄ በጣም ወሳኝ ይሁት። ሰው እንዴት እንደወደደልን ማለት ግን፣ ይሄን አድርገ ጣት የምታወጣ ከሆነ ይህን አድርገ እናት ምናምን እያልክ የምትሳደብ ከሆነ ይህን አድርገ ሰው የምትገል ከሆነ ይህን ምልክት አርገ የእስልምናም የሆነ ክርስትና ምልክት አድርገ ሰው የምትዘርፍ ከሆነ ምትሰርቅ፣ የምታጨረብር ከሆነ ጉቦ የምትቀበል ከሆነ ማህተብ አንገትህ ላይ ኮፍያ ጭንቅላትህ ላይ ልብስ ምን ምን ይሰራል? ይሄ ነው የሚያሳስበኝ። ሰውየው ግን በቃ ባዩት መሰረት በጣም ደስተኛ ናቸው። ግን ይህን እንዴት ነው ወደ እውነት የምናመጣው? እንዴት ነው እንሙር ለ ከኒሰ ብሰያራ እኛ ልክ በመኪና እንደምናልፈው በቤተ ክርስቲያን በኩል ሲያልፍ ክርስቲያን ወንድማችን ወይ ምታችን ከኒሰ ከቢራ መ መረ ዐለይ ላቡድ ይብዲ ለህ እህቲራም። ማንኛውም አንድ ክርስቲያን የሆነ ሰው ጭንቅላቱን ዝቅ በማድረግ ክብሩን ይገልጻል። እኔ ሚካኤል ነው ያደግኩት ማለት እዛው ሚካኤል ቤተ ክርስቲያን ትዝ ይለኛል። የይሩትናት ወይም የቀለሟ ናት። ከቤት ከወጡ በኋላ በር ላይ ቆሙና ወደ ሚካኤል አቅጣጫ ዞረው እግዚአብሔርዬ አንድዬ ዛሬ ጠብቀኝ ምናምን ብለው ወደ ቤተ ክርስቲያኑ ዞረው ተሳልመው በስነ ስርዓቱ። ሩቀቱ አስቡት፣ በጣም ሩቅ ነው ለእኛ ማለት ቢያንስ የአምስት ደቂቃ መንገድ ነው፣ ግን ይታያል። ምክንያቱም የዛኔ ቤቶች ብዙ አይደሉም። ፎቅ የለ ምን የለ አብዛኛው እኔ ጮጬ እያለው ማለት እና ይህንን እያየው ነው ያደግኩት። አሁንም የሚያደርጉ አሉ ብዙ ማሻ አላህ እናቴ ከቀረች ከዘገየችብኝ ገበያ እነሱ ጋር ሄጄ ምሳ የምበላባቸው ማለት ነውሊ ስግደቱን ወይም ጸሎቱን አድርጎ ነው የሚያልፈው እንደዚህ ብሎ ተሳልሞ ምን ብሎ ነው የሚያልፈው ማለት ነው ሌላው ቀርቶ መኪና ውስጥ ሆኖ የነዳም ቢሆን አደጋ ላይ ብቻ እንዳይሆን ነው መጠበቅ ያለበት እንጂ ያደርገዋል። ያቶን ተሕየ ወየሰሉን ሰላትም ብሸክል ሰሪዕ ውከምል ደርባህ። በጣም የፈለገ ቢቸኩል መንገዱን እየሄደ ቤተክርስቲያን አጠገቡ ካየ ዝም ብሎ አያልፍ፣ ሰላምታ ሰጥቶ ስግደቱን ሰጥቶ ጸሎቱን ፈጽሞ ቶሎ ብሎ ፈጥኖ ወደ ስራው ይሄዳል። ይሄ የተወደደላችሁ ባህሪ ነው ክርስቲያን ወገኖቼ። ወንድ ሙስሊሙ ሰውዬ ነው ይህን የሚለው፣ እኔም የምወድላችሁ ባህሪ ነው። አትውደድ ምናምን ይሄ የሌለ ሃይማኖቱ እስልምና ውስጥ የሌለ ወሬ ነው። በፍጹም ሰውን ጥላ የሚል የለም ሃይማኖት ውስጥ ወላሂ የለም። ጠላት ሆኖ ጦር ይዞ ሰብቆ ሲመጣ በዛው ልክ መልስለት፣ ተከላከል ምናምን ይላል በቃ። ከዛ ውጭ ግን ሃይማኖቱ ሌላ ስለሆነ ብቻ ጥላው የሚል ሃይማኖት ውስጥ የለም። አንድ የቁርአን አንቀጽ አምጡልኝ፣ አንድ ሀዲስ አምጡልኝ። ሰውዬው ክርስቲያን ስለሆነ ጥሉት የሚል አንድ ማንም እኔ በተፈጥሮ በልጅነቴ የማውቀው ሚን የሚባል ጨዋታ አይደል። ሚን ሚን እንወረውራለን፣ ልጆች ይቀልባሉ። ታዝዬ ይመጣለሁ ወይ አዝሎኝ ይመጣል። እየተዛዘልኩ ነው ያደግኩት ከነ ዳንኤል ጋር ከነ ፋሲል ጋር። ከነ አንድ ሰው ወለም ብሎ ቢሰበር የክርስቲያን ሙስሊም አይባልም። አቅፎ ይወስዳል ወደ ቤት ያመጣል፣ ያክማል። አላ መዳር ሌላው ይሄ ቤተክርስቲያን ያለው መዝሙር፣ ጸሎት

ከዛ ደግሞ የሆነ የክርስቲያን ሰው ደግሞ የሆነ አንድ ነገር ሳያደርግ ማን ያደገው አገራችን ላይ በቃ ይሄ ማለት ነው። ሸክል ር ፊ ኢትዮጵያ ስለዚህ በሆነ መልኩ ብቻ ኢትዮጵያ ውስጥ ይህ ንጹህነት ይህ ፍትሃዊነት ያለበት ሁኔታ ነው ያለ። ስለዚህ መዋደድ ምናምን ይሄ የእኛ እንትን አይደለም፣ ልብ ላይ ያለ ነው፣ አላህ ያስቀመጠው ነገር ነው። ስለዚህ ዋናው ግን የሃይማኖት ጉዳይ ላይ ስንመጣ አይ መስመር አለኝ እኔ፣ ስግደት አለብኝ ልስገድ፣ ይሄ ነገር ክልክል ነው፣ እኔ አንተ የምታረገውም ቢሆን አላረገውም ምናምን መባባል ያለ ነው። የሃይማኖትን ጉዳይ ሲሆን መስመራችንን አስምረን መሄድ ሁሉም በመስመሩ። ከዛ ውጭ ግን እንደ ሰው እንደ ጎረቤት እንደ አብሮነት ግን ሳሂቡኩም ማበላ ሳሂቡኩም ወዳጃችሁ ይሄ የእናንተ ወዳጅ፣ የእናንተ ጓደኛ፣ የእናንተ ጎረቤት፣ የእናንተ ቤተሰብ አልጠመመም።